ሪ የእኛ ቤትን ሰላጣ አሰራላ ሳያችሁ ነው። መጀመሪያ እዚህ ካሮት እንደምታዩት ካሮትና እና ከስ ትማቲም የተመለጠ ቲማቲም ቲማቲሙ መልጫው አለ ማለት ነው። እሱ ሰርቻለሁ። ሆይ እሱን እንጨምራለን። ሄው ስቀጥል ሉባ አለ እንደምታዩት። እዚህ ደግሞ ንኽ ያለ እዚህ ደግሞ እንትን አለ ማለት ነው። ጫማምረን እንመለስ በዚህ መልኩ ጨማምሪያለሁ እኔ ግን ይኛውን አልጨምርም ምክንያቱም እራሳቸው ናቸው መጨረሻ ላይ የሚጨውሩት ተሶሱ ጋራ ይጨምሩታል ማለት ነው ይሄንን ግን በዚህ መልኩ እንግዲህ እንዲህ አድርጌ አስጠምጥላቸዋለሁ ማለት ነው በኋላ እነሱ ይበላሉ ማለት አያችሁት እንዴት እንደሚያምር ቆንጂዬ ነው እኛ ኢትዮጵያውያን ከሆነ ግን ሽንኩርት ምናምን ተሆነ ይጥማል እነሱ ግን በሽንኩርት አይወዱም እንደምታዩት በዚህ መልኩ ሰራሁላቸው ለምሳ ማለት ነው። ባይ ባይ። ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ ይሄንን የመሰለ ፍርፍረን የሚገባ የዶሮ አሰራር እንዴት እንደምሰራ አነግራችኋለሁ። ገና ፍረን ውስጥ አላስገባሁትም። ሶስቱን ብቻ ነው ሳርቼ ዶሮውን ውስጥ አስቀምጬ የተውኩት ማለት ነው። ሲበስ እንገናኝ። አይውላችሁም ግን ዶሮ በዚህ መልኩ ነው የወጣው ሁሉም አሻላሁ። እንግዲህ ዶሮ በዚህ መልኩ ወጥቷል። የሚያምር ሆኖ ነው የወጣው። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደናችሁ ነው? ደህና ነኝ። ዛሬ የማሳያቸው እዚህ ጋር ሽንኩርት ጽጄ አለሁኝ። ስበጊት ልሰራ ነው በመታየት ማለት ነው። እዚህ ጋር ደግሞ ስበጊቱን እያፈላሁት ነው ያለሁት ማለት ነው ስለዚህ የተመለከቱት በዚህ መልኩ ነው ማለት ነው። ሽንኩርቱ እንደዚህ ከሆነ በኋላ ቀይ ቀይ መሆን ጀምሯል። ስለዚህ እላው ላይ ዶሮውን እንጨምራለን ማለት ነው። አሁን ዶሮውን በዚህ መልኩ ጨምሬዋለሁኝ። እኔ ዶሮ ሲሰራ በሽንኩርቱ የተወሰነ ካልተመታ ደስ አይለኝም ማለት ነው። ስለዚህ በዚህ መልኩ አብሮ እንዲመታ አዘገጃጅቻለሁ ማለት ነው። አሁን ከነ ከሁሉም ቅመም ዝነጭ ሽንኩርት ፈጥቻለሁ። ከሁሉም ቅመም በዝች አንድ አንድ እናደርጋለን ማለት ነው። ከዚህ ውስጥ ያወጣሁት አሁን ይሄ እንደዚህ በስሏል። እንደምታዩት በጣም ነው የሚጠማው። ተጠበሰ ማለት ይቻላል ማለት ነው። አብሮ ነው የተጠበሰው። ስለዚህ ቅድም የነገርኳችሁን ቅመም ይህ ሁሉ ለሙሉ አዘጋጅቻለሁ። ጥቁር አለ፣ ጥቁር ፍልፍል አስዋድ የሚባል አለ፣ ካሬ የሚባል አለ፣ ከዝበራ፣ ከሙን፣ ኩርኩም፣ ሄል፣ ብዙ ነው ያለው ማለት ነው። እና እንደምታዩት ብዙ አይነት ነው እሱ እለው ላይ ጨምርበታለው ማለት ነው አለ አሁን በዚህ መልኩ አዘጋጃቸዋለሁ ማለት ነው። ቅመሙ በዚህ መልኩ ሆኗል። አንድ እንደዚህ አይነት የተፈጨ እንትንና ይሄ ሽንኩርት ምናምን ማለት ነው። እሱንም አብረን ጨምረን እናማስለዋለን ማለት ነው። ፈረም እስካሁን ውሃ ምንም አላደረኩበትም። በዘይቱ ብቻ ነው እያማሰልኩት ያለው። እንደዛ አድርገን ከዛ እላው ላይ ምን እንጨምርበታለን? ይሄው ቲማቲም አሁን ቆንጆ ይሆናል ማለት ነው። እንደዚህ አድርገሽ እና በስለው ከቲማቲሙ ላይ ደግሞ ምን እንጨምራለን? ይሄኛውን እንጨምራለን። አሁንም ከሱ ላይ ደግሞ ይሄኛውን እንጨምራለን። እንደምታዩት በዚህ መልኩ ሆኗል። ትንሽዬ ውሃ እናደርግበትና ወስብግታችንን እናጠነፍፋለን ማለት ነው። እሱ ድቻ አሁን ደግሞ እንደዚህ በዚህ መልኩ በስሏል ማለት ነው። እኔ ይሄ ይሄ እዚህ ቤት ዶሮ የሚሰራው የእንትን ዶሮ ነው። ይሄ ሰደሩ አይደለም ትልቁ እንቆራጣቸው ስለዚህ ይህን ማንሳት አለብኝ። አጥንት ነው ስለዚህ አያስፈልግም። ለእንትኑ ብዬ ነው እንጂ አይበላም ማለት ነው። አሁን ይሄ ዶሮ ብቻ ነው መሆን ያለበት እና ብዙም እንዳይሞትብኝ የሚጨምረው አሁን መልፎፍ ነው። ሞክሩት። በነገራችን ላይ ለሁሉ ለኛ ለኢትዮጵያውያንም ይሆናል ነበርቀት እንትን አልሰራዩ ልጅ አድርጌ መልፎፍ እጨምርበታለሁ ብዙ ሙትክ እንድልብኝ እንድልልኝ አልፈልግም። ለዛ ነው። ግን አቆራረጤ ትክክል አይደለም። በጣም አልቆራረኩትም። ስለዚህ በኋላ በሰል ሲል በመቀስም ቢሆን ጎረድ ጎረድ አረገዋለሁ እንጂ በጣም ለመንሳት ያስቸግራል ለማንሳት ማለት ነው። እንደታያችሁት ይህን ምግብ መስራት ጀምር እንግዲህ ው ላይ ይሄን የመሰለ ስፓጌቲ ነው የምሰራው ማለት ነው። ይጥማል፣ ቅመሱት። ይጥማል በነገራችን ላይ ልዩ ብዙ ጊዜ እዚህ ቤት ነው ይሄን የምንሰራበት ምክንያት ብዙ ጊዜ ጫጫታ ምርበት አለው እስካሁን ጨው አልጨመርኩም የሚገርማችሁ ረስቼው ማለት ነው። ግን ችግር የለውም ይዋሀዳል። አሁን ተመልከቱ። ኤስፔክቲውን ልዝጋ አድርጌዋለሁ እንግዲህ ይሄን ማደረግ ያለበት ምንድነው፣ መገልበጥ ብቻ ነው የእኛ ስራ የሚሆነው። ገልበጥ በጥ ገልበጥ በጥ አድርገን እናዋህደዋለን ማለት ነው። ለማንኛውም አንድ እጅ ስለሆንኩኝ ነው አገላባብጬ እመጣለሁ። አዩ፣ ውዶች ያበደ ምግብ ነው የሰራሁት። ማየት ማመን ነው። ተመልከታች እስቲ ገንበር ሲያረጉት ለራሱ አሁን በዚህ ውስጥ ያለ ደስ የሚል ነገር ያ ይሄ ለኢትዮጵያ ኢትዮጵያውያን በጣም ነው የምንወደው። እንደዛ ያለ ምግብ ለምን ይዋሻል? አይደለም ስለዚህ እንደዚህ ጠቅላላ እያረጉ እያስገቡ መብላት መብላቱ ማለት ነው መብላት እንዴ፣ እያረጉት ስለምሳካ እያረጉት ከኛውም ወደት ሆንልኝ ወደና ሆንልኝ። እንግዲህ የሰራሁት ነው ግብ ይሄንን ይመስላል። ይሄንን እሳቱበትን እንሹ ቀነስ አደርግና እከድ ነው አለሁኝ ማለት ነው እንዲበስል። አንድ ብቻ አንድ ስፔጌቲ ብቻ ነው የሰራሁት። ያረኩበትን ቅመም ወይም ደግሞ ያረኩበትን እንትን አይታችኋል። እዚህ ጋር እንትን አለ ካሮት፣ የሄደ ቁጥቅል፣ ጎመን፣ ቃሪያ። እንግዲህ አሁን ይሄን እንደዚህ ገምስና ይህ የሚያቃጥል ቃሪያ ጨምርበታለሁ። በኋላ ይሄ ደግሞ ማያቃጥል ሁለት ሰው ስላለ የሚያቃጥልና ማያቃጥል የሚፈልግ